ለሞት ደጆች አጠገብ ሕይወትን ለማየት እንሂድ። የሕይወትን ሥልጣን በክብር ለማየት እንሂድ። የእኛ ጌታ በሞት ላይ ያለውን ሥልጣን ለማየት ከእርሱ የተባረከ አራት ቀን ሆኖ አግኝቶታል። ይሄ በእሱ የተፈቀደ ነው እና እዛ ያለው እዛች መንደር ውስጥ ያለው ስብስብ ለቅሶ ላይ የተገኘው ሕዝብ ብዙ ነው እና ከአይሁድ ብዙዎች የሚል ቃል አለ። ሊያጽናኗቸው መጥተው ነበር ነው የሚለን። ወደ ማርታና ወደ ማርያም መጥተው ነበር ይላል። ለቅሶ ተሰምተዋል የድረስ እስከ ኢየሩሳሌም። ለምንድን ነው ከኢየሩሳሌም የመጡ እንደሆኑ ማሰብ የምንችለው? እዚህ ጋር ርቀቱ ተነግሯል ከኢየሩሳሌም አስራ አምስት ምዕራፍ ያህል ናት ተብሏል፣ ቢታንያ ከዛ እሱም ካለ በኋላ ነው ከአይሁድ ብዙዎች መጥተው ነበር። ዜን እዛው እዛው ቢታንያ ያለውማ አለ፣ ምንም ርቀቱ መጠቀስ አያስፈልገውም አይደለን። ስለዚህ መጥተው ነበር የሚለው ከሆነ ቦታ የመጡ እንደሆኑ ያሳያል ከኢየሩሳሌም የመጡ አይሁዳውያን ሃይማኖተኞች በተለይ ወደ አመራሩ ቀረብ የሚሉ ክፍሎች ጭምር ያሉበት እና ሌሎችም አይሁዳውያን ለቀስተኞች ብቻ ሊያጽናኑ መጥተው ነበር። ወንድማቸውን ግን ሊሰጧቸው አይችሉ። ያው የሞትን ስልጣን እውቅና ሰጥተው በቃ እንግዲህ ምንም ሰው ሆኖ ከሞት አይቀርምና አይዟችሁ ከማለት ያለፈ ምንም ሊናገሩ አይችሉም። እነዚህ መጥተው ነበር። በኋላ ኢየሱስ እየመጣ መንደሩ ዳር ሲደርስ እና ማርታ በሰማች ጊዜ ልትቀበለው ወጣች። በጣም ደስ የሚል ነው። ኢየሱስ ወዳለበት ሄደች። ይሄ በጣም ጥሩ ነው። ሄዳ ግን ያለችው ነገር ምንድን ነው? አንተ በዚህ ኖረህ ቢሆን ኖሮ ወንድሜ ባልሞተ ነበር ነው ያለችው። ግን አንድ ነገር አለች። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለች። ስለዚህ እንዴት ነው እሱን ኢየሱስን ከሁሉ በላይ መሆኑን እንደ አንድ እውነት አምናለች ማለት ነው ወደ በተለየው ጉዳይ ወደዛ ኬዝ፣ አሁን ወዳለችበት ሁኔታ በዛ ሰዓት ወደሚያስፈልገው ነገር ሲመጣ እምነቷ ገና እና ጌታችን ኢየሱስ ክርስቶስ በቀራት ያለማመን ልክ አይደለም እያስተናገዳት ያለው የራሱ እንደሆነች አንዲት ደቀ መዝሙር ነው ትሪት እያረጋት ያለው እና ምን አላት? ወንድምሽ ይነሳል አላት። ምንድን ነው ያለችው? በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ይሄንን ሙሉም አይሁድ የሚያምኑትን የብሉይ ኪዳን መጻሕፍትን የእምነት መመሪያው አድርጎ የያዘ ማንኛውም አይሁዳዊ የሚያምነውን ነገር ነገረችው። ትክክል ነው፣ ግን ማን ነው የሚያስነሳው? የዛን ጊዜ በመጨረሻው ቀን ምዕራፍ አምስት ቁጥር 29 ደግሞ በመቃብር ያሉት ድምፁን የሚሰሙበት ሰዓት ይመጣል ካለ በኋላ መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይነሳሉ። ያኔ እሷ በምትለው የመጨረሻ ቀን ሁሉንም የሕይወት ትንሣኤም ለአማኞች የፍርድ ትንሣኤ ለማያምኑ ሰዎች ሁለቱንም ከመቃብር የሚያወጣቸው የማ ድምፅ ነው? በፊቷ የቆመው የእግዚአብሔር ልጅ ድምፅ ነው። ያ እሷ የምትለው ቀን ላይ ወንድምሽ ይነሳል ያላት ደግሞ እሱ ነው። በመጨረሻው ቀን እንዲነሳ ብላ ወደፊት እሱማ ወደፊትማ ይሆናል። ይህን ማመን እኮ ይቀላል። አሁን ማመን ግን ነው የሚከብደው። እሱን ለዛሬ ማመን ለነገ ብቻ አይደለም። እሱን ዛሬ ማመን ማርታ የሌላት ነገር ይሄ ነው። እኛ የጎደለንም ይኸው ነው። በሰማይ በእግዚአብሔር ቀኝ የቆመው ዛሬ በህይወታችን በዘመናችን በየቤታችን በየማንነታችን በፊታችን ይቆማል እና የቆመው ቤታቸው ውስጥ ከገባው ችግር አንጻር ስለሆነ ሞት ስለሆነ የገባው እዛ ቤት ስለዚህ ምን አላት እኔ ትንሣኤና ህይወት ነኝ እኔው ነኝ ያ የምትዩን የመጨረሻውን ቀን ትንሣኤ የማመጣው እኔ ነኝ ትንሣኤና ለሞቱት ነው እንግዲህ ትንሳኤ የሚሆነው። ግን ትንሳኤ ብቻ አይደለሁም፣ ላሉት ደግሞ ህይወት ነኝ። መቼስ የሞቱም ማስነሳት አለበት። ግን ህይወት የሚሰጠው ለማን አያችው? ሙታን እግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ የሚሰሙትም በህይወት ይኖራሉ። ስለዚህ በህይወት ያሉት ግን በበደልና በኃጢአት ለሞቱት በዮሐንስ ወንጌል ምዕራፍ አምስት ላይ በተገለጠው መሰረት ኢየሱስ አብ ለሚሰጠው ለሚወዳቸው ህይወትን ይሰጣል። ከሞት ወደ ህይወት ያሻግራል። ስለዚህ እኔ ትንሣኤ ነኝ ደግሞም ህይወት ነኝ አላት። ስለዚህ ጌታችን ኢየሱስ ክርስቶስ አሁን ማርታን በአቅሟ እያስተናገዳት ነው። በጣም የማይታወቅ በአይሁድ ዶክትሪን የሌለ እሷ ታውቀው የትንሣኤ ትምህርት ውስጥ ያልተካተተ የብሉይ ኪዳን መጻሕፍት እንኳን ያልመሰከሩለት አሁን አዲስ እውነት ጨምሮ እየነገራት ነው። ዋው የማርታ የእምነት ጎዶሎነት ቢገርመንም ከዛ የተነሳ ግን የተገለጠው እውነት የተገለጠው ምስጢር ግን ደስ ይላል። ምን አላት? ትንሣኤና ህይወት እኔ ነኝ አለና የሚያምንብኝ ቢሞት እንኳ ሕያው ይሆናል። ስለዚህ ቢሞት እንኳ ሕያው ይሆናል፣ የሞተው ሕያው ይሆናል ነው። ግን ማን ነው እሱ? የሚያምንብኝ። ስለዚህ እዚህ ስፍራ ላይ የአማኞች ትንሣኤ ነው የቀረበው፣ አያችሁት። የመላው ዓለም አጠቃላይ ትንሣኤ አይደለም። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ኦኬ የሚያምን ሰው ኢየሱስን ያመነ ሰው ሊሞት ይችላል፣ ቢሞትም ሕያው ይሆናል። ለምን? ኢየሱስ ትንሣኤ ስለሆነ። ቀጥሎ ግን ያለው ቃል ስሙት፣ ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይሄ አዲስ መገለጥ ነው። የመጀመሪያውም አዲስ መገለጥ ነው። የሚያምንብኝ ቢሞት እንኳ ሕያው ይሆናል። አይሁድ እንዴት ነው የሚያምኑት? ዓለም በሙሉ ይሞታል፣ ዓለም በሙሉ ይነሳል ነው። አ አጠቃላይ ትንሣኤ ነው እንጂ በመሲሁ የሚያምነው ለብቻው የተነገረለት ትንሣኤ በአይሁድ ትምህርት ውስጥ የለም። ከሙታን መነሳት የሚባል ነገር አይሁድ ያውቃሉ። ለዛ አደል ደቀ መዛሙርቱ እንደዛ አዲስ የሆነባቸው ከሙታን መነሳት ግራ ገባቸው። የሰው ልጅ ከሙታን እስኪነሳ ድረስ የሚለው ነገር በጣም ግራ ገብቷቸው ነበር። ከሙታን መነሳ በአይሁድ ትምህርት ውስጥ አዲስ ነገር ነው። ስለዚህ የዶክትሪን ጉዳይ ከሆነ የምታውቀው ማርታ፣ እሱ ራሱ ገና አልደረስሽበትም እያላት ነው። ገና ነሽ። አዎ፣ ልንገርሽ እንደሱ ከሆነ የሚያምንብኝ ቢሞት እንኳ ያው ይሆናል። አንድ ልጨምርልሽ፣ ህያው የሆነ የሚያምንብኝ ያልሞተው ማለት ነው ለዘላለም አይሞትም መቼ ያኔ እሱ አማኞችን ከሞት በሚያስነሳበት ጊዜ ሕያው የሆነው ያልሞተው እና በኢየሱስ የሚያምነው ለዘላለም አይሞትም ታዲያ ምንድን ነው የሚሆነው ይለወጥና እ ከሙታን ከተነሱት ጋር አብሮ ወደ ክብር ይወሰዳል ለዘላለም አይሞትም ይህን ታምኛለሽን ይሄ አታውቀውም የምታውቀው እሷ እንደ ማንኛውም አይሁድ አጠቃላይ ትንሣኤ ነው በመጨረሻው ቀን እንዲነሳ አውቃለሁ። ከሁሉም ደምራ ነው። ኖ ኖ ኖ ሌላ አለ። ለእናንተ የእኔ ደቀ መዛሙርት ለሆናችሁት ላመናችሁብኝ ልዩ ነገር አለኝ፣ ልዩ ትንሣኤ አለኝ፣ ልዩ ሕይወት አለኝ እያላት ነው። ይህን ታምኛለሽን? ዛሬ ከአስተምሯም አኳያ ከእውነትም አንጻር ከሆነ ክርስትናው ዓለም ሊያውቀው የሚገባው ይሄ ነው። አሁን የክርስትና ዓለም አብዛኛው የክርስትና ዓለም ከአይሁድ ጋር አብሮ በመሆን ስለ አጠቃላይ ትንሣኤ ይናገራል፣ ያስተምራል። አዎ፣ በማንኛውም ትንሣኤ ላይ ኃይሉ የእሱ ነው። ምንም ጥያቄ የለውም። በመቃብር ያሉት ድምፁን ይሰማሉ። ግን እኛን የተመለከተ የተለየ እቅድ አለው። ኢየሱስን ያመኑትን ሰዎች በተመለከተ የተለየ እቅድ አለው። በትንሣኤም በሕይወትም። ወገኖቼ አሁን ማርታ ክርስቲያናዊ የትንሣኤ ትምህርት እየተማረች ነው፣ ግን አልገባትም። ችግር እኮ ነው። ከለመዱት ነገር መላቀቅ ይገባል ው እንደተነገረን ከማመን እንደለመድነው ማሰብ ይቀለናል። እና ምን አለች? ያው እሱ የሚለውን ነገር የሱን ማንነት ብቻ እንደጠበቃ ምንድን ነው ያለችው? እርሷም አሁን ጌታ ሆይ አለችና አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነህ እኔ አምናለሁ አለችው። እግዚአብሔር ይመስገን። ያው የእሱን ማንነት ምንም ባይገባኝም ይመስላል እኔ አሁን የገባኝ ነገር እንደዛ የተናገርከው ትምህርቱ ባይገባኝም አንተ ማነህ? የእግዚአብሔር ልጅ ነህ፣ ወደ ዓለም የሚመጣው ያኔ መዝሙረ ዳዊ ላይ የተነገረልህ እግዚአብሔር ልጄ ነው ያለህ ከቀድሞ ጀምሮ በነቢያት ሁሉ፣ በቃ እሱ ልጄ ነው እኔ አባት ሆነዋለሁ፣ እንደዚህ የተባለ የተነገረልህ ወደ ዓለም የሚመጣው የእግዚአብሔር ልጅ አንተ እንደሆንክ አምናለሁ አለች። ክርስቶስ እንደሆንክ አምናለሁ አለች። ስለዚህ ምንም ይሁን ምን ገባኝም አልገባኝም አንተ አንተ ነህ ያልከው ልክ ነው ብቻ ከአእምሮዋ በላይ። ስለዚህ ምን ያደረገች እህቷ ትዛ አለቻት። ቁጥር 28 ይህንም ብላ ሄደች ነው የሚለው እህቷንም ማርያምን በስውር ጠርታ መምህሩ መጥተዋል። ይኸው አነጋገሯ ራሱ ለምን ተማሪነቻ እህቷን ታውቃታለች። ከእኔ ትሻላለች ብላ አስባለች ማለት ነው። መምህሩ እንደ መምህር ነው የሚያውቁት። መምህሩ መጥቷል፣ ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። የሌሎቹ ሀሳብ ነው የሚገርመው፣ ምንድን መሰላቸው ወደ መቃብር ሄዳ ልታለቅስ ነው የመሰላቸው። ከዛ ተከተሏት ይላል። እሺ ተከትለዋት ሲሄዱ የት ነው የሚደርሱት ማለት ነው። በእነሱ አእምሮ መቃብር ቦታ፣ እዛ ሞት ሰዎችን በሚያስፈራራበት የመቃብር ቦታ እኮ ያስፈራል። እንደ ዝምብላችሁ ስተ ማርያምን አላወቋትም። እዛ የምትሄድ ነው የመሰላቸው። እንደ ማንኛውም አይሁዳዊ አድርገው ቆጠሯት። እንደ ዓለማውያን አድርገው ቆጠሯት። ያው ባህላዊ አይደለ? የለቅሶ መድረስ እኛ ሳገሪያው አይደል? ያለው እንደዛው ነው። ሰው ሁሉ የሚያስበው ለማንም ሰው እኛን የሚቆጥረን እንደ ማንም ሰው ነው። አያችሁ፣ ሄዳ መቃብሩ ጋር ይህንንማ፣ ዓለማውያን ያደርጉታል። የማያምኑ ሰዎች ያደርጉታል። ሁሉም ሰው ያደርገዋል። በእርግጥ አንድ ነገር ትክክል ናቸው። የሄደችው ልታለቅስ ነው። ምን ጋን ያለቀሰችው? ቁጥር 32 ማርያም ኢየሱስ ወዳለበት መታ ባየችው ጊዜ በእግሩ ላይ ወድቃ ነው አንተ በዚህ ሆነ ቢሆን ኖሮን ወንድሜ ባልሞተ ነበር አለች። ይው ወደቀች፣ አለቀሰች። ስታለቅስ ለቅሶዋ የእሷ እንባ የእሷ ለቅሶ ውስጣዊ እውነተኛ ስለሆነ ተጽዕኖውን በሌሎቿ አይሁዳዊ ያላስ እንዴ አራት ቀን ሆኖታል እኮ ትኩስ ለቅሶ አሁን ያላዛር ጉዳይ ተለቅሶ ተለቅሶ እኮ ብዙ ነገር አብቅቷል። ከውስጧ ተነድሎ የወጣው እንባ በቀጥታ ተጽዕኖውን በሌሎቹ ላይ አሳርፎ ሁሉም እያለቀሱ ነው። ከዛ በኋላ እዛ ስታለቅስ እነሱም ሲያለቅሱ፣ ኢየሱስ አይቶ በመንፈሱ አዘነ። ከዛስ በራሱም ታወከ ለቅሶ ከዛ ወዴት አኖራችሁት አለ። እነርሱም ጌታ ሆይ፣ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። ወደ ሁኔታዎቻችን መግባት መፍትሄ ከመስጠቱ በፊት ኃይሉን ከመግለጡ በፊት የእግዚአብሔርን ክብር ከማሳየቱ በፊት ተአምራዊ ኃይላትን ከመግለጡ በፊት ወደ ነበርንበት ወዳለንበት ሁኔታ ውስጥ መግባት ለአልዓዛር አይደለም። እዚህ ጋር ያለቀሰው አልዓዛር ሞቷል፣ መቃብር ውስጥ አለ። አሁን ግን እያየ ያለው የሞት ኃይል ስሜታቸውን፣ በረበሻቸው፣ ሁኔታዎችን ባመሰቃቀለባቸው ሰዎች መንፈስ ውስጥ ያለውን ሐዘን እያየ ነው። ታውከዋል አውከ አዝነዋል። ከነሱ ጋር አዘነ። እያለቀሱ ነው፣ አለቀሰ። ራሱን ከሐዘንተኞች ጋር ቆጠረ። በስጋ የተገለጠ የእግዚአብሔር ልጅ። ወገኖቼ እንዲህ ነው። ኢየሱስ መጀመሪያ ያለንበትን ሁኔታ ይመለከታል። መፍትሄ መስጠት ይችላል። መፍትሄ ከመስጠቱ በፊት ግን ራሱን ከአንተ ጋር ከአንቺ ጋር ይቆጥራል። አውቃለሁ ይላል። ራእይ ምዕራፍ ሁለትን አንብቡ። ለምሳሌ የሰምርኔስ ቤተ ክርስቲያን መከራህንና ድህነትህን አውቃለሁ፣ ይሰማዋል። አየህ፣ እዛ ያሉ ቅሬታዎች በየአንዳንዷ ጉባኤ ቤተ ክርስቲያን ውስጥ የሚገኙ ሰዎች ያሉበትን ሁኔታ አውቃለሁ፣ አውቃለሁ ይላል፣ ይሰማዋል። ያንተ ሁኔታ ያንቺ ሁኔታ አሁን በማርያም ልብ ውስጥ ነው የገባው። ከዛም በዙሪያው ደግሞ ያሞት ያን ስሜት በፈጠረባቸው አይሁዳውያን መንፈስ ውስጥ ነው የገባው። ቢታንያ ውስጥ ወደ ገባው ሐዘን ውስጥ ገባ። በመንፈሱ አዘነ፣ ታወከ። ከዛ ነው ያነባው። ከዛ ያው መጥተህ እይ ብለው ወደ መቃብሩ ወሰዱት። አሁን የእግዚአብሔር ክብር የሚገለጥበት የእነሱም ጥያቄ የሚመለስበት እና እነሱም በተግባር የሚጽናኑበት ጊዜ ላይ ተደረሰ። እና ወደ መቃብሩ ሲሄድ የመጀመሪያው ፈተና ምንድን ነው? ዋሻ ነው። ትልቅ ድንጋይ ተገጥሞበት ነበር። እና ይሄን ድርሻ የሰጠው ለእነሱ ነው። ያንን አስከሬን እዛ አስገብተው ድንጋዩን የገጠሙት እነሱ ናቸው። ስለዚህ ድንጋዩን አንስቡ አላቸው። ይሄ ሰው የሚሰራው ነው። ማንም ሰው ድንጋይ መግጠም ይችላል። ከዛስ ድንጋይ ማንሳት ይችላል። ይህን አንስዋል። አሁን ወደ ተግባር እየቀረበ ሲመጣ ማርታ ያላት ው እንዲህ በአእምሮ ብቻ በትምህርት ደረጃ ብቻ እንጂ በሕይወቷ እውን እንዳልሆነ እምነቷ ያሁን እምነት እንዳልሆነ የሚያጋልጥ ነገር ተከሰተ። የምታውቀው ነገር አለ። ሰው ከሶስት ቀን በኋላ ዲኬ ያደርጋል ሬሳ ይፈርሳል። ይሄ ይታወቃል። በአራተኛው ቀን ሞት ስራውን ሰርቶ ጨርሷል። ከሶስት ቀን በኋላ የታወቀ ነው። ሳይንሱም የሚያረጋግጠው ነው። በቃ ይፈርሳል። ላይፍ ያቆማል። ብለድ ሰርኩሌሽን የለም ምንም። በቃ ሕይወትን ሊያስቀጥል ይችላል ተብሎ ሊታሰብ የሚችል ማንኛውም ነገር፣ ሴሎች ምናምን፣ ሁሉም ነገር ዲኬ ያደርጋል፣ ይበሰብሳል ኢየሱስ የዘገየበት ምክንያት ይሄ ነው። ከሰማይ በታች ያለ ማንኛውም ሰው ምክንያት ሊሰጥ በማይችልበት ደረጃ አላዛር ሞቷል። በምንም መንገድ ሪከቨር ማድረግ አይቻልም። አላዛርን በሌላ ዘዴ፣ በሌላ የህክምና ጥበብ አላዛርን መመለስ አይቻልም። ማርታ እንዳለችው ለዚህ ዓለም ሰዎች ለሃይማኖተኞች፣ ለሳይንቲስቶች አላዛር ይሸታል። ምንም ጥያቄ የለው ፋክት ነው። ከዚህ በላይ ግን የተናገረችውን ው የመሰከረችውን እውነት ግን እዚህ ላይ አላስታወሰችም። የእግዚአብሔር ልጅ ነህ ብላው ነበረ። ግን ይሸታል እያለችው ነው። በተግባር ገና ነች። ምን አለ ብታምስ የእግዚአብሔርን ክብር አልነገርኩሽም? ምን አለ ምንድን ምን ብሎ ነው የነገራት ወንድምሽ ይነሳል ማለት እኮ የእግዚአብሔርን ክብር መግለጥ ነው። ይሄ ነው አባባሉ። በተጻፈው ስንሄድ ምናልባት ተነጋግረው ያልተጻፈም ከሆነ የእግዚአብሔር ክብር እንደሚገለጥ ነግሯታል። ግን ከመነሻውም ስናይ ወደዛ እየሄደ ያለው የእግዚአብሔር ክብር በእርሱ እንዲገለጥ ነው። አሁን ጊዜው ደረሰ፣ የእግዚአብሔር ክብር ሊገለጥ ነው። እንደዛ አላት። ከዛ በኋላስ ድንጋዩን አንሱት አለ። አነሱ። ከዛስ ካነሱ በኋላስ ዓይኖቹን ወደ ላይ አነሳን አባት ሆይ ስለ ሰማኝ አመሰግናለሁ አለ። የታወቀ ነው እንደሚሰማው አለ። እንዴ ለምንድን ነው ሁለቱ እንደዚህ የሚነጋገሩት? እዚህ ዙሪያው ያለውን ታሳቢ አድርጎ ነው። ጌታ ምን እያለ ነው? ሁልጊዜ እንድትሰማኝ ያወቅሁ፣ ነገር ግን አንተ እንደላከኝ አምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ። አሁን ክብሩ እንዲገለጥ ነው የተፈለገው። እሱ በእርግጥ ከእግዚአብሔር ዘንድ የመጣ የእግዚአብሔር ልጅ መሆኑ ይታወቃል። ከዛ በኋላ እዚህ ይህን ሰው ከሞት የሚያስነሳው በእግዚአብሔር ኃይል እንደሆነ ይረጋገጣል። ስለዚህ እግዚአብሔር ክብሩን ይወስዳል። ስለዚህ ተናገርኳል። ከዛ በኋላ ነው እንግዲህ ይህም ብሎ አላዛር ሆይ፣ ለይቶ በስም ጠርቶ አላዛር ሆይ ወደ ውጭ ና። በጣም ደስ የሚል ነው አላዛር ሆይ ወደ ውጭ ውጣማ? አይደለም ያ፣ ወደ ውጭ ና። እዛ መቃብር ውስጥ ሞት ነው ያለው፣ ውጭ ሕይወት አለ። ስለዚህ ወደ ውጭ ና፣ እኔ ወዳለሁበት ና ማለት እኮ ጠሪ ወዳለበት ነው። እንደዚህ ጠራው። ከዛ በኋላ እጆቹ እግሮቹ በመግነዝ እንደተገነዙ ምናምን ወጣ። ይሁን ከነመግነዙ ቢሆን ብቻ ይድረስ። ከዛ በኋላ ችግር የለውም፣ ፍቱትና ይሄድ፣ ተዉት ከዛ በኋላ ስራው ለደቀ መዛሙርቱ ለሌሎች ሰዎች ይሆን። ዛሬ በብዙ መቃብር ውስጥ ብዙ ሰዎች አሉ። በዙሪያችን ከሞት ስልጣን በታች ያሉ ብዙ ሰዎች አሉ። በወንጌል እውነት ጌታ ኢየሱስ ዛሬም ይጠራቸዋል። አዎ ይምጡ። ባይገባቸውም በብዙ ስርዓት፣ በሱስ ሊሆን ይችላል፣ በሃይማኖት ስርዓት ሊሆን ይችላል፣ በብዙ በወግ ስርዓት ሊሆን ይችላል። በፈለገ ይሁን እንደተገነዙ ይምጡ። ከመጡ በኋላ ይፈታሉ። እግዚአብሔር ይመስገን። ኢየሱስ ጋር ብቻ ይድረሱ። እግዚአብሔር የተባረከ ይሁን። ይኸውላችሁ ይሄ በጣም አስደናቂ እውነት ነው፣ ታላቅም እውነት ነው። ጌታ ኢየሱስ ክርስቶስን በከፍ ባለ ክብር የሚያስከብር እውነት፣ የሚያከብርና የሚያስከብር እውነት ነው። ከዚህ በፊት እኮ ሙታን አስነስቷል ጌታችን፣ አላስነሳም አስነስቷል። እየሰማን ያለነው በሰው አእምሮ አሁን እዚው ንባብ ውስጥ እንኳን እዚሁ ታሪክ ውስጥ እንኳን ኢየሱስ ሰውን እንዳይሞት ማድረግ ይችላል የሚል ደረጃ ላይ ነው ሰው ያለው። ማርታና እንደው ማርታስ እሺ ገና ነች። የማርያም አልገረማችሁ መታ እኮ ያለችው ያን ነው፣ የማርታን ነገር ነው። አንተ በዚህ ኖረ ቢሆን ወንድሜ ባል ሞተም ነበር። ውስጣዊ ሁኔታዋ እያለቀሰች በግሩ ስር በለመደችው ስፍራ ይሁን እንጂ ግን እሷም እንኳ በጣም ወደፊት እልፍ ያለችው ደቀ መዝሙር፣ ወደ እምነት የገሰገሰች ደቀ መዝሙር፣ በጣም መንፈሳዊት ደቀ መዝሙር እሷ እንኳ ገና አልደረሰችበትም። በጣም የሚገርም ነው። ከሞት ባሻገር ያለውን የሕይወት ብርሃንና የእግዚአብሔርን ክብር ማየት አልቻለችም። ሁለቱም እያሉ ያሉት ያንን አይሁድስ ምን አሉ? በዙሪያ ያሉት ያንን የዕውሩን አይኖች የከፈተ ይህንን እንዳይሞት ማድረግ አይችልምን? ነው ያሉት። ስለዚህ እንዳይሞት ማድረግ ምዕራፍ አራት ላይ ስትመለከቱ ያሹም ልጄ ለሞት ቀርበዋል፣ በሕይወት ሳለ ውረድ። እንደዚህ ነው አይሁድ የሚያምኑት፣ እሱን እንደ ተአምረኛ እንኳ የተቀበሉት። ከዛ በኋላ ምን ሆነ ልጅ በሕይወት አለ ሲለው ያው በሰባት ሰዓት መፈወሱን አረጋገጠ። እዚሁ ምራፍ አራት ላይ ታገኙታላችሁ። ግን ከዚህ በላይ መሆኑን የሚያሳየን የምኩራቡ አለቃ ሴት ልጅ አስራ ሁለት ዓመቷ የላከበት ልክ እንደዛኛው ሰው ልጄ ትንሿ ልጄ ለሞት ቀርባለች ብሎን። ማርቆስ አምስትን አንብቡት ከዛ ይዞት እየሄደ እያለ ሰዎች መጡና ባሮቹ መጥተው ምንድን ነው ያሉት? ሞታለች አለች በቃ፣ መምህሩን አታድክመዋል። ግን ሄደ። ሲሄድ እቤት ውስጥ ለቅሶ ላይ ነው የደረሰው፣ ይንጫጫሉ። እነሱን ዞር አድርጎ ልጃቸውን ሰጣቸው። ጣቢታ ተነሻላት፣ ምትበላውን ስጧት አለ። የእሷ አሁን እንዴት ነው? ወዲያውን እንደሞተች ወዲያው ነው ያስነሳት። እቤት ልክ ስት ሞት ነው የደረሰው ያው እንደ ሞቶች እየሄደ ነው ያለው። ወዲያው አስነስቷል። ይሄን አንድ ነገር የያዙ። ስለዚህ ኦኬ ወዲያው የሞተውን ማስነሳት ይችላል። የመጀመሪያው እምነት ምን ነበር? እንዳይሞም ማድረግ ነው የሚችለው። አሁንስ ይሄን የሰማ ሰው ምን ይላል? ኦኬ የሞተ ሰው ያስነሳል፣ ግን ወዲያው የሞተ ነው የሚያስነሳው ሊል ይችላል። ግን ይቀጥላል። የናይኑን ጎበዝ ታስታውስታላችሁ? የዛች የመበለት ይቷል ልክ ናይን ከተማ ጋር ሲደርስ ጌታ ኢየሱስ ክርስቶስ ምንድን ነው የሆነው? በቃሬዛ አስከሬን ተሸክመው እየወጡ ነው ያገኙ። ምን ላደረጉት ሊቀብሩት፣ እንደሱ ነው ያገኙ። እናቲቱ ስታለቅስ፣ አንድ ልጅ ነው ወንድ ልጅ ነው ያላት፣ በጣም መበለት ናት። በጣም የሚያሳዝን ነው። አታልቅሽ ያለ እና ቃሬዛውን ነካው። ከዛ ልጁ ቁጭ አለ ቃሬዛው ላይ። ከዛ መናገር ጀመረ። አወረደና ለእናቱ ሰጣት ይላል። ደስ ሲል እግዚአብሔር ይመስገን። ስለዚህ ይሄኛው ከሞተ ቆይቷል፣ ሊቀበር አፋፍ ላይ ያለ ነው። እዛ ላይ አስነስቶታል። ያችኛዋ ልጅ እንደ ሞተች ነው። ይሄኛው ግን መሞቱ ተረጋግጦ ሊቀበር ሲል ነው ያስነሳ። አሁንም የትንሣኤ ኃይል ትልቅነት ከፍ ብሏል። ግን አላዛር ጋ ሲመጣ ከዚህ በላይ እንዲሆን ነው የተፈለገው። ከተቀበረ በኋላ አራት ቀን ከሞላው በኋላ ይሸታል ከተባለ በኋላ የትንሣኤ ኃይል በክብር ተገለጠ። ኢየሱስን አከበረ፣ እግዚአብሔርን አስከበረ። የእግዚአብሔር ክብር በሙላት ተገለጠ። ቤተሰቡ ተጽናና። የእኛ ኢየሱስ ይሄ ነው። እግዚአብሔር የተባረከ ይሁን። የእግዚአብሔር ልጅ አዎ፣ አሙታንን እንደሚያነሳ እንዲሁ ይሰጣቸው ዘንድ ለልጁ ስልጣን ሰጥቷል። ሙታንን እንዲያስነሳ ስልጣንን ሰጥቶታል። ትንሣኤም ሕይወትም በሱ እጅ ነው። በእኛ ዘመን መንፈሳዊ ሙታንን ያስነሳል። በሚመጣው ዘመን ግን በሥጋ የሞቱትንም ያስነሳል። ያ የወደፊቱ ትንሣኤና ሕይወት ዛሬም በመካከላችን አለ። ዛሬም በምድር ላይ በአንተ በኔ በሁላችን ሕይወት ውስጥ ይመላለሳል። በወንጌል እውነት የምንሰብከው የክርስቶስ ኢየሱስ ማንነት በበደልና በኃጢአት የሞቱትን ያስነሳል። ከዛስ የማይሞት ሕይወትን ደግሞ ለሁላችን ይሰጣል። በእኛም ዘንድ ሕይወትን ያበሳል።